እና እንደ ደምሽ ነው እኮ የመጀመሪያው ስቴፕ ላይ ተገኝቶልሽ ነው አንቺ? አረ አይደለም፣ አራተኛ ነው። እኔ እንዴት ታዲያ አራተኛ ላይ እንዴት የመጨረሻው እኮ ነው አራተኛ አይደል? ከተነካካ የባሰ ነው የሚሰራጨው ነው ያሉኝ ዶክተሮቹ። እና ቆይ በመድኃኒት ብቻ በቃ ሳይወጣ? አዎ ኬሞ ነው የወሰድኩት። በቃ ኬሞ አለ የተባለ ኬሞን የምንሰጥሽ ብለው ኬሞ ትራፒ ነው የወሰድኩት ለሶስት ወር። አሁን ጨረሽ? ሶስት ወር ውስጥ ኬሞቴራፒ አለቀ። ቆይ የሆን ስድስት ወር ሆነኝ፣ ጸጉር አድጓል። ኬሞ ወሰድኩኝ። አሁን የሚዋጥ በየቀኑ ማታ ማታ የሚዋጥ እና በየሀያንድ ቀኑ ደግሞ በታፋ የአጥንት መሳሳት እንዳይገጥም የሚወጋ መርፌ አለኝ። ፈጣሪ ጨርሶ የማርሸሽ። ኪኒኑ መቼ መቼ ነው የምትወስጂው? ማታ ማታ የሚዋጥ ማታ ማታ እና የሚወጋ መርፌ በታፋ ደግሞ በየሀያንድ ቀኑ ጥሩ ሀገር መሆንሽ እኮ ነው የጠቀመሽ። ካንሰር ታመን ማዳም ቤት እየሰራን እንተመስገን። የምርሽን ነው እናቴ? ካንሰር ታመንሽ ማዳም ቤት እየሰራች ነው። እስቲ ሰላም ነው ለዩ። የምርሽን ነው? ማ የምን ካንሰር ነው? የት ሀገር ነሽ? መናገር የምትፈልጊ ከሆነ አስገባሻለሁ ማርያምን። ከአቧ ጋር እንትነጎ አሁ ሴጣን እንዲህ በቀደም እንትን አላላያችሁም ማነበር ስሟ ግብፅ ሀገር የምትኖረው ያቺ ጀግና በቀን አስራ ሰባት ኪኒን እየወሰደች እያመሰገነች ፈጣሪዋን የምትኖር ስሟን አስታውሱ። የቲክቶክ ስሟን እውነተኛ ስሟ ብርቱካን ነው መሰለኝ። ብርቱካን ማነበረች ወይ ስትሮንግ ወመን

እና የጡት ነው የጡት ካንሰር ነው። ኬሞ ምናምን ጨርሻለሁ፣ ግን ማዳም ቤት እየሰራሁ ነው። ኬሞ ራሱ የወሰድኩት የምር አይከብድም። ኬሞ ማዳም ቤት ሆነች ወይስ መዳም ትረዳሻለች? ቁጭ ነው ታውቃለች። እየሰራሁም እግዚአብሔር ይመስገን እየሰራሁ አንድ ጡትሽ ነው ተቆረጠ ወይስ አለ? አይ ኦፕራሲዮን አያስፈልገውም ብለውን ኬሞ ወሰድኩ። ከዛ ኬሞ ከጨረስኩኝ በኋላ አሁን በየ21 ቀኑ መርፌ ያለኝ በታፋ የሚወጋ እና የሚዋጥም መድኃኒት ያለኝ ማታ ማታ በቃ እየሰራው ነው እኮ። ግን ብዙ ጊዜ የጡት ካንሰር ሲሆን ይቆረጥ ይላሉ። የአንቺ ስንተኛ ስቴጅ ላይ ሆኖ ነው መቆረጥ ያላስፈለገው? አይነት አለው እኮ ባይዘው በሽታው ብዙ አይነት እንትን አለው እና እንደ ደምሽ ነው እኮ የመጀመሪያው ስቴፕ ላይ ተገኝቶልሽ ነው? አንቺ አረ፣ አይደለም አራተኛ ነኝ እኔ። እንዴ ታዲያ አራተኛ ላይ እንዴት የመጨረሻው እኮ ነው አራተኛ። ል ከተነካካ የባሰ ነው የሚሰራጨው ነው ያሉኝ ዶክተሮቹ። እና ቆይ በመድኃኒት ብቻ በቃ ሳይ ሳይወጣ አዎ፣ ኬሞ ነው የወሰድኩት። በቃ ኬሞ አለ የተባለ ኬሞን የምንሰጥሽ ብለው ኬሞ ትራፒ ነው የወሰድኩት ለሶስት ወር። አሁን ጨረስሽ? ሶስት ወር ወስደሽ ኬሞ ቴራፒ አለቀ ቆየውን፣ ስድስት ወር ሆነኝ። ጸጉሬ የማድጓል ከመወሰድኩኝ አሁን የሚዋጥ በየቀኑ ማታ ማታ የሚዋጥና በየሀያ አንድ ቀኑ ደግሞ በታፋ የአጥንት መሳሳት እንዳይገጥም የሚወጋ መርፌ አለኝ። ፈጣሪ ጨርሶ የማርሽ። እሺ ኪኒኑ መቼ መቼ ነው የምትወስጂው? ማታ ማታ የሚዋጥ ማታ ማታ፣ እና የሚወጋ መርፌ በታፋ ደግሞ በየሀያ አንድ ቀኑ። ጥሩ ሀገር መሆንሽ እኮ ነው የጠቀመሽ። የማራት ህክምናቸው ጥሩ ነው በጣም ኢንሹራንስ ኢንሹራንስ የማይሸፍነውን ከፍላለሁ። ከደሞዜ በፊት ሴትዮ ታግዘኝ ነበር። አሁን ሰለቻት መሰለኝ ከራሴ ነው ከፍለ። ተመስገን ነው እየሰራው። የሰው እጅ አለ ማየት የራሱ እየሰራው ለራሴ መሆኑ ትልቅ ነገር በጣም በጣም በጣም በጣም ነው። አረብ ሀገራት ደስ የሚለው ነገር መድኃኒታቸው ንጹህ ነው። ላይክ እንደ እንደኛ ጋር ኤክስፓየርድ ያደረገ መድኃኒት ኤክስፓየር ዴቱ ተፍቆ ተቀይሮ ምናምን አይሸጥም። ቆንጆ ኳሊቲ መድኃኒት ነው የሚያስገቡት። ሆስፒታላቸው ንጹህ ነው። ትሪትመንታቸው በጣም ቆንጆ ነው። እንክብካቤያቸው ራሱ አቡ ማለት ምንም ህመምተኛ እንድት አይነት እንዲሰማሽ አያደርጉሽም። ማርያም እኔ በየሄድኩበት ቦታ ዶክተሮቹ ተነስተው ነው ሁላ እድሜም በጣም ኤርሊ ስለሆነ በዚህ እድሜሽ ምናምን ብለው በቃ ያዝናሉ። ከዛ ደግሞ ድብስብስ እያደረጉኝ አይዞሽ እድኛለሽ፣ አለ የተባለ መድኃኒት ነው የምንሰጥሽ፣ ብለው የሚገርምሽ፣ ኬሞ እንኳን ብዙ ሳይድ ኢፌክት አለው። እኔ ግን ፈጣሪ ናአም እንኳን ጠብቅኝ አቡ። እሺ እናቴሽ እንደዚህ ማመስገኝ ሰዎችን ሳይ ደስ ይለኛል። ምንም ሳይሆኑ በሞተ ሰው የሚቀኑም አሉ እውነት ምንም ሳይሆኑ ራሷን ባጠፋ ታደላ። እኔም በሄድኩ ደግሞ ጭራሽ በጣም የገረመኝ ልጆች ያላቸው እኔ ልጄ ባይኖር ኖሮ እኔም ራሴን አጠፋ ነበር ምናምን እያሉ ይስፋል። ምን ሆናችሁ ነው ብታብሎ ቢታይቁ እኮ የቤት ከራይ ውድ ነው ሊሉ ነው። ምን ሆናችሁ ነው የሚባሉ እኮ የኑሮ ውድነት ሊሉ ነው። ጤነኛ ሆነው ማለት ነው። በጣም የሚያሳፍር የሚያሳፍር የሚያሳፍር ጄኔሬሽን ነው። እውነት በጣም ጨምላቃ ምስጋና ቢስ ጥጋበኛ ጄኔሬሽን ነው ያለው። እናት ትሞት ስንት ያ እንግዲህ ስሟት የምትለውን ካንሰርታማ ማዳም ቤት እየሰራች ነው። የጡት ካንሰር እየታከመች ተመስገን ብላ እየኖረች ነው። እነሱ ጤነኛ ሆነ እራሳቸውን ማጥፋት ያስባሉ።